ሄደው ከጎን የቆምክ ሰው አይደለም። ኦኬ ስንት ዓመት ሙሉ ስገፋ ከጎን የቆምክ ሰው አይደለም፣ የሆነ ነገር ስትጠይቅ ከጎን የቆምክ ሰው አይደለም። ኢቭን ለሌሎች ሰዎች እርዳታ እንኳን ሲሰበሰብ ቁጭ ብዬ ሌሊቱን ሙሉ ሳሰበሰብ መታክ ያገዝክ ሰው አይደለም። ስለዚህ አይመለከትም። ሂድና እነሱ ቤት አሽቃብጥላችሁ ሰው እራሳችሁን። ሳልናገራችሁ ለምንድን ነው በሰው መታችሁ ሰው እንዲናገራችሁ ትፈልጉት? ስርዓት ያዙ። መሲን ፎሎ አርጓትኛ እንዴ ሰው እናንተ ላይ ካልደረስኩኝ አይመለከታችሁም። እናንተ ላይ ስደርስ እናንተ ላይ ስደርስ እናንተን ሳስቀይማችሁ በቃ መታችሁ ተናገሩ። ለሰው ተደርባችሁ እኔ እኮ አይነት እኮ አለው እኮ ሰው። ግን እውነቷን እያወቃችሁ በጣም የሚያስጠላ እውነታውን ችግሩን እያወቃችሁ ግን እንደሚስኪን መስላችሁ። ባለፈው የጻፍከው ነገር ትክክል አይደለም። በውስጥ መስት የጻፍከው ነገር እኔ እዚህ አላወራውም፣ ግን አይደረግም፣ በቃ አንተ አንተ ልጆችህን እርግጥ አድርጎ ሰው ልጅ በሞቱ በደፋቸው እያሉ ቢሰድቡበት ምንድን ነው የሚሰማክ? እናንተ ሁላችሁም በራሳችሁ የሚደርስባችሁ ነገር አታስመስሉ። እኔ እኔ የሚያስመስል ሰው እንዴት እንደሚያስጠላኝ። ኤኒዌይስ እንትን አድርጓት መሲ ፎሎ እያደረጉች ነው። ቶሎ በሉ 1000 ሰው ቢያንስ ፎሎ አድርጉኝ። 500 ሰው እንዲሆንልኝ ማለት ነው። ፎሎ አድርጉኝ 1000 ሰው ቢያንስ አንድ ሺህ ሰው ቶሎ በሉ። ቀንታ እኮ ነው። አጋፔ ቴንክዩ። እኔ መሲ ስላለሽ በነፃ ማውራ ከበደ መሲን ፎሎ አድርጓት። መሲ ውጭ በቃ ነ ነገ ነ ማሪ ሄድ እኛ ምን አገባን? ነገ ይገባሻል። ስሜቴ ኦኬ ለዛ ማልቀስ የፈለጋችሁ ሰዎች እንደ ፊቴን እንኳን ቀይሬ ባወራ ምናለ። ለነገር ማልቀስ የፈለጋችሁ ሰዎች ቤታችሁን ከፍታችሁ ብላችሁ ማልቀስ ትችላላችሁ። የሰውን ልጅ እግዚአብሔር ነው የሚያነሳው፣ እግዚአብሔር ነው የሚጠራው። ሆዳችሁ ውስጥ ክፋትና ምቀኝነት ያለባችሁ ሰዎች የጊዜ ጉዳይ ነው። በቃ ለጊዜው ልታሸንፉ ይመስሉ ይታያቸዋል። ግን እኔ ውስጤ ለማንም ሞትም ለማንም ክፋትም ለማንም እግዚአብሔር እንደ ፈጣሪ በሚያውቀው ማምላክ በምታውቀው ቁጭ ብዬ አዳሪ ሙሉ አሁን እች ፊንገር ማለት እሷ እንደምታስበው በውስጥ ከጠላቶች ጋር ተሰብስባ ምና አካውንት አለ እኔ እንደዛ አይደለም። እኔ አካውንትሽ ለማዘጋት ብፈልግ፣ ቀላለሁ። በጣም ብዙ ተከታያለኝ፣ በጣም ብዙ የሚወዱ ልጆች አሉ። አይችሉበትም፣ እንዴት ሪፖርት ማድረግ። አንቺ ራሱ የጉግል አካውንት የሌለች ሴትዮ ሰውን የአረብ አገር ልጆች እንዴት ሪፖርት ማድረግ አይችሉበትም እንዴት እንደሚችሉበት አሳይሻለሁ፣ ካስፈለገ ማለት ነው። እዛ ደረጃ ከሄድን ቀላለሁ። ጋይስ ተንኩ። የሰው ልጅ የዋ መሆን ነው ከባድ። እጀምራለሁ። የዋ መሆን ነው ከባድ። ንጹህ ሰው መሆን ነው ከባድ። ክፉ መሆን ቀላለሁ። አውሬ መሆን ቀላለሁ። ጨካኝ መሆን ቀላለሁ። መጥፎ መሆን ቀላለሁ። ምንም የሚከብድ የለም። አንቺ በሄድሽበት ልክ ሰው እንደሚሄድ አለማሰብሽ ነው። አንቺ ሰው አለኝ በምትይው ልክ እኔ ከአንቺ በላይ ሰው እንዳለኝ አለማወቅሽ ነው ከአንቺ በላይ ማንም አሜሪካን ገር ማንም አባቱ ዞሮ ዝንቤን እሽ የሚለኝ የለ። ማንም አባቱ ወንድ ነኝ ያለ ይሞክረኝ። ወንድ ነኝ ያለ ግን በዚህ ያህል ቅናት በገዛ እጅሽ በጎረጎርሽበት ይህን ያክል እኔ ልትበይ እንዴ? ሰምቻለሁ እኮ ላስታውሰሽ፣ ከተሳሳትኩኝ ኮኝ ላስታውሰሽ፣ በደንብ ላስታውሰሽ፣ ለሆነ ሰው ደውለሽ ከወርደር ጋር ልታስታርቂ ብለሽ፣ ከዛ በኋላ አንቺ ለምን ከቤታ ጋር ትታረቂ፣ ምስ ልጌን ልጌን ብጥሞት ይሻላል፣ ስም እንደዚህ አሰጥታኝ ብለሽ ያወራሽውን እኮ በጆሮዬ ነው የሰማሁት። እኔ አልነበርኩኝ። በገዛ ጣትሽ በጎርጎርሹ ነው ስም የወጣልሽ። እኔ በእኔ ቤት አይደለም። ምን ልበላት ጋይስ። የምታወራው ለሰው በስልክ ማምላክን ጥላቿ በቃ እዚህ ደረስ ጢም ብሎ ሊሞላ ደርሷል። ስም ያሰጠችኝ እሷ ናት። ምናምን የምታብደው እኔ አይደለሁም። ራጣትሽ ነው ስም ያሰጠሽ። እኔ ነገ ተነስቼ ጎርጉሬ ቢሆን ጨዋ ነኝም ብዬሽ አላቅም። ንጹህ ከዚህ በፊት የጀግና ልጅ ማላቅ በቃ ጨዋ የቤት ልጅ ነኝ ብዬሽ አላቅም። ጥፋት ካጠፋው ሶሪ አም ሶሪ ጋይስ ኖርማል ነው ኢትስ ኦኬ አለልም። ካጠፋው ሶሪ ነው ምለው። ማታ እንኳን እኔ አይታችኋል። ዴቪድ ያለው እሱ አይደለም ካፎ የወጣው ኮመንት አንብቦ ነው የተናገረው። ለዛ እንኳን ማለት ነው ወዲያው እዛ ጋ እንዳለ ላነበብኩትኝ ሶሪ ብሎ ይቅርታ እንኳን አስጠይቅያለሁ፣ ጥፋት ካለብኝ። እኔ ከህዝብ በታች ነኝ ብዬ ማምን ሰው ነኝ። ማንም ሰው በጉልበት የሚያስጠይቃቸው የለም። በፍቅር ማሸነፍ የሰው ልጅ ይቻላል። ከዛ በተረፈ ግን እኔ ለምሳሌ አሁን እንዳንቺ የተጎረጎረ ቪዲዮ ቢሆን በዛ ሰዓት ሞቅ ብሎ ይሄ ስህተት ከሠራው ይሄንን አበሻ የሚያበሳጭ ኮን አም ሶሪ ገይስ፣ ይቅርታ አድርጉልኝ። ያለፈ ታሪክ ነው። ሶሪ ብለሽ መክደን ትችያለሽ። ግን ስንት ሰውን ግን አንቺ እያሳቀቅሽ ምን እያልሽ አንቺ ተራ ሲሆን ኖርማል ነው፣ ችግር የለውም። ሳልወልድ በፊት ነው። ሌሎች እኮ ሳልወልድ በፊት ነው የተበላቀጡት። ጋይስ ናቂያት ትላላችሁ እናንተ እኮ ናቂያት ትላላችሁ። በዚህ ደረጃ እሷ ስትሄድ ማናት እኮ ነው። ጋይስ ማናት ላይክ ማናት። ሰው አትፍሩ፣ ፈጣሪያችሁን ፍሩ፣ እግዚአብሔርን ፍሩ። ለሰው አትበድሉ። በቃ ሰውን አታ እንዴት ነው ሰውን የሰውን ክፋት ውድቀት አትመኙ። እሷ ምን አለች? እግዚአብሔር የልጅ አሁን የልጇን አልተናገርኩም። አሁን ቡቱቱ ቡቱቱ ጥርሷ እንደ ክፉ ጎረቤት ውጪ የሚያድር አሁን እሷን ተናገር እሷን የተናገርኩት ስታሽቃብጥ ነው ካላሽቃበጠች እኔ ሰው ሳይነካኝ ያት ቪዲዮ የለቀቀችው እንዴ ላይቭ እኮ ላይ እየሰማን እኮ ነው ያት ብላ ስላሳየቻት ያለውን ነገር ከስር ከስር ስላሽቃበጠ ነው የተናገረው አባቴን ተናግራ የለ እንዴ ሳልደርስባት ሳልነካት እኮ ፋዘሬን ተናግራለች እኮ ደርሳለች እኮ ልጇ ሳትነካ ማን ሳይነካ ሁላችሁም አይታችኋል የኔ ቤተሰብ ቤተሰብ አይደለም እንዴ እሷ ስትናገር ገና ቱቱን ነው ምልሽ? ገና አለቃትም ነው ምልሽ? ዋጓን ሰጠልሻል። ምን እንደምታመጫ ያለ እንዴ ከጎን ሆና አብራ። ያሽቃበጠ እሷ ነው። በእሷ እንዳትመጪ። ውሸታም ነሽ አጭበርባሪ፣ ውሸታም በቱቱ እንዲመጣብሽ ማካልፈለሽ። አፍሽም ትሰበስቢያለሽ። ሮጠሽ ዩቲዩብ ላይ አትሄጂም ነበር። ዩቲዩብ ላይ ስላዘጋሽ ስለቱቱ ማውራት ማቆም ይመስልሻል? እኔ የባሰ ይብስብኛል። ዘር ማንዘሯ ላይ ነው የምደክልልሽ ካስፈለገኝ። ትቀልዳለች እንዴ አሁን በእሷ ቤት ምንም አይደለም ለቱቱ አዝነሽ አይደለም ለቱቱን ተነካች ብለሽ አይደለም ተነካች ብለሽ አይደለም የእውነት ቢያሳስብሽ ቲክቶክ ላይ ምን እንደምሰድባት ታውቂ ነበረ ቱቱን ቲክቶክ ላይ ምሰድባታለሁ አንቺ ዩቲዩብ ስላዘጋሽ ቱቱ የቱቱ እኔ አፌ የምዘጋ መሰለሽ እውነት አቅሙ ኖሮሽ እንኳን ምታዘጊ ስለ ቱቱ ማውራት ማቆም ይመስልሻል ረግጣታለሁ አንቺ አታስቀም ውሸታም ነሽ ዩቲዩብ ስለከፈትኩኝ አንዘርዝሮሻል ቅናት ቅናት መጥፎ ነው ቅናት ምቀኝን መጥፎ ነው። ከመጀመሪያ ጀምሮ ጣም ደሸያሽኝ ዩቲዩብ አካውንት እከፍታለሁ ካልኩ ጀምሮ ፊትሽን ያዞርሺው ስልክ ስደውልልሽ የማታነሹ ክፋትሽ ነው። እንኳን እኔ ጠላት መስክሯል። ዩቲዩብ ላወጣ ስለሆነ እንዲጨጓራሽ ተከታተለው እሱንም ዩቲዩብ እኔ አልጠቀምበትም እያየች ነው ማርያም ልክ አይስያየች ነው። ቆይ ወደ ጥንቆላይ እንሄዳለን። አንዴ እያየሽ ነው። በዩቲዩብ እንኳን እኔ አልጠቀምም። ዛሬ አልገባው፣ ትናንትና አልገባው፣ አራት ቀን አልገባው። እኔ ዩትዩብ አይደለም የሚያበላኝ። ስድስት ዓመት ቲክቶክ ስጠቀም ዩትዩብ ተጠቅሜ አይደለም እዚህ ድረስ የደረስኩትኝ። ጌም እንኳን መጫወት አሁን በቅጡ እንኳን ጌም መጫወት የጀመርኩትኝ በዚህ ዓመት ነው። በትክክል እንኳን ማንንም እኔ ለወጥቼ እርዱኝ ብዬ ለምኜ አላውቅም። ካለኝ የምሰጥ እንጂ፣ ከዛ በተረፈ እኔ እርዱኝ ለምኑኝ፣ ኑሮዬ ተጓሏል ብዬ አላውቅም። እንደ ማንኛውም ሰው ነጮች፣ ሁሉም ሴሌብሬቲዎች ራሱ ሳይቀር የሚጫወቱትን ጨዋታ ማንም ሰው በጎን ካገኘ ሀስል ያደርጋል። ገንዘብ የሚጠላ የለም። እንጫወታለን ከዛም ላይ ከምጫወተው፣ ወይም ደግሞ ገብጋባ ስግብግብ አይደለም፣ ገብጋባ ስግብግብ አይደለም። ያለኝን መሰጥ ነኝ። ግማታ አንድ አበባ ሰጠሽ አታውቂ፣ ደግሞ ስለ እኔ እንትን ታወሪያለሽ። ነገ በደንብ አድርጌ ነው የምሄድብሽ። ለማንኛውም አይ፣ በጣም አንዳንዶቻችሁ መረዳት አለባቸው። እኔ ሰው ሳይነካኝ አልነካም፣ እብድ አይደለሁም። ከነኩኝ እስከ መጨረሻው አስታጥቃቸዋለሁ። ማንንም እንትን አለን ዲጂ ኪያ ብላለች። ዩቲዩብ አበሻ ከመጣ ዘጋለሁ ብላለች። ሲጀመር ተቃጥሏል። አስቡት እስኪ ጋይስ፣ ከኋላቸው መጥቼ ከምኔው ሰብስክራይብ ተደርጌ ከምኔው እይታ ውስጥ ከምኔው ሁለት ሺህ ሰው ሲያይኝ ደንግጠዋል። አይነው ያስደነግጣል። ለዛው ምን ነው በደንብ ዩቲዩብ ላይ ራሱ እንደውን ቲክቶክ እንደማወራው የልቤን አላውራ። ምን አትቃጠሉ አትናደዱ። እኔ ማርያም ነው የምላቸው ሰው ጥርቅቅ ብሎ አንድ ሰው ቢያይኝ ምንም ችግር የለውም እግዚአብሔር ለኔ ያለውን ነው የሚያስቀምጠው። ጊዜ ያረሳል፣ ጊዜ ይጥላል። በሱም ማምናለው። ወይ የኔው ጊዜ ወቅት የእይታ የጊዜ ሆኗል። ነገ ደግሞ ተነስቼ ደግሞ ሰው ማያይን ጊዜ ይመጣል። አላካብድም። እኔ ለምን ያን ጊዜ አልፍዋለሁ። መጀመሪያ ሶሻል ሚዲያ ላይ ስመጣ እንዲህ ነው የፈመስኩትኝ። በድሮ ቪዲዮዎች በጣም ነው የፈመስኩት። ከዛ በኋላ መሀል ላይ አካባቢ ደግሞ እንትን አልኩኝ። ከዛ በቃ ያለ ነገር ነው። በሰው አልተማመንም፣ በእግዚአብሔር ነው የምተማመነው። አለቀ ደቀቀ። ጉሮሬን ፈጣሪ አይዝጋው፣ ማድርበት አይዝጋው፣ ቤተሰቦቼን አያሳጣል ታለ ደቀቀ። ይሄን ያክል ግን መቀኝነት እና ቅናት እንዴ! በገዛ ጣተሽ የገዛ ጣተሽ እኮ ነው ያዋረደሽ። እኔ ቤታ ታይደለው እኔ ቤታ ታጣጣችልኝ ብየሻሉ። አይ ቱርክ ላይ አብሾ እንደሚሉሽ አብሾ ነው ቱርክ ላይ የሚሉሽ። መጠጡ ነው ያደረገሽ። እኔ ቤታ ታ ጎርጉሪ አልቋል አልኩኝ። እኔ ቤት እያልሽ ባልኩኝ አላልኩም ወይ ነው አብላቂ ባልኩኝ አላልኩም። እያልሽ አንቺ እኔ በይልኝ አላልኩኝ እንዴ ማርያም፣ እንዴት አይታችኋል? እራስሽ ነሽ አልሹ መለከትም ዌብሳይት